ጽጌዬ የእኔ ቆንጆ፣ የእኔ ቀበጥ፣ አይዞ አይክፋሽ። ላሰናበታችሁ ነው ሲል እውነት አይምሰልሽ ማለት ነው። ቢያንስ እንኳቸው አትለኝም ወይ? ምን አደረግኩ አለች ማለት ነው። ይህኔ ሚስኪን ማለት ነው። እርግጠኛ ነኝ ጥሩ ነገር አስቦልሽ የሚወጣ ነው የሚመስለኝ። ማለት ነው ለማንኛውም ምን ጠረጠራችሁ? በእርግጥ እኔ የጠረጠርኩት ነገር ለጽጌ ሊያረግላት ነው ብዬ የጠረጠርኩት ነገር፣ ብዙዎቻችሁ ጠርጥራችኋል። መጠርጠር ደግ ነው። ዳኒሻም ነቅቶብናል ማለት ነው። እንግዲህ የጠረጠራችሁት ነገር ሊሆንም ላይሆንም ይችላል። መጨረሻው የምታዩት ይሆናል ብሏል። አረኛም በጉጉት እየጠበቅን ነው። እንዶ ዳኒሻ እንዶ ስሞትል በአክሮባ ስገለበጥልን። አዎ በደንብ ባርገ ታሪክ ሰርተህ ነው መመለስ ያለበት ዱባይ ላይ ማለት ነው። ለመሰለ የቲክቶክ ቅምጦች ማለት ነው የቲክቶክ ቅምጦች የቲክቶክ ጡረተኞችን እነዚህ ዥልጥ ዥልጥ ልጦችማ ከአብርሃም ጭንቅላት ላይ ወርደው ሌላ አጀንዳ እንድትሰጥልን በአክብሮት እንጠይቃለን። ውድ ተመልካቾች ላይክ፣ ሸር፣ ሰብስክራይብ እያደረጋቸው እስከ መጨረሻ ከኔ ጋር ሆኖ ቀለም ምንድነው የጠረጠርሽው? ፅጌ ምን ያደርግላታል ብለሽ ታስቢያለሽ? ብላችሁ ያው የምትጠይቁኝ ስለማትጠፉ በደንብ አድርጌ ላስረዳችሁ መጥቻለሁ። ወገቤ ታጠቅ አድርጌ ማለት ነው። ታዲያ እኔ ወገቤ ታጥቄ ስመጣ እናንተ ደግሞ በላይክ ነው ልታበረታቱኝ የምትችሉት ማለት ነው። በዚህ ሰሞን እውነቴን ነው የምላችሁ የዩቱብ ቻናሌ በደንብ አርገው በቦክስ በቴስታ በካልቾ ብለውታል ማለት ነው። እይታው እየቀነሰ ነው። እናንተ በላይ ካንቀሳቅሱት ውዶች ዬ ሽር ማድረግ የምትችሉ ደግሞ ሽር እያደረጋችሁ ማለት ነው። አሰላም አሊኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛል። ለአላህ ብዬ ወዳቸዋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ እንድትሆኑ በአክብሮ ትጋብዛለሁ። ቤተሰቡ ናችሁ። ላይክ ሼር፣ ሰብስክራይብ ለምታደርጉልኝ ለምታበረታቱኝ ደግሞ ከወገቤ ዝቅ ብዬ አመሰግናለሁ ልላችሁ ወዳለሁ ማለት ነው። ዛሬም ለየት ባለ ቪዲዮ መጥቻለሁ። የዛሬ ቪዲዮ መግቢያችሁ ለለያችሁት ወይም እንዳደመጣችሁት የነ ዳኒሻ የነ ፅጌ ቪዲዮ ነው ማለት ነው። ትናንትና እንግዲህ ትንሽ ራስ ምታት አሞኝ ነበር፣ አልፈተፈትኩኝም በመጡ ሰዓት ማለት ነው። እውነት ለመናገር ወላይ በጣም አሞኝ ነበር፣ ማት አካባቢ ማለት ነው። አልሐምዱሊላ ደህና ነኝ። ዛሬ ሊፈታፍትባቸው መጣዊ ማለት ነው። ትላንትና እንግዲህ ስታዛዙሩ ታይቻለው ማለት ነው። እና ዳኒሻ ከጓደኞቼ ጋር ተለያይቼ ወደ ሌላ ቦታ ሊሄድ ነው። የሚሄድበትን ጉዳይ ደግሞ ከነሱ ጋር ከጓደኞቼ ጋር ሳልስማማ ቀርቼ ሳይሆን የሆነ ነገር ለማድረግ ከነሱ ጋር ሆኜ አይመቸኝም። ታዲያ ያ ነገር ለማሳካት ወደ ሌላ ቦታ መሄድ አለብኝ ብሏል ማለት ነው። ያ ማለት ምን እንደሆነ በደንብ አርገን ይገባራል ብዬ አስባለሁ። ይገባቸዋል ብዬ ምን ቀለማ አንቺ ከገባሽ እኮ ሌሎቹ አይገባቸውም። አዎ። እና ይገባቸዋል ብዬ ተረጋግ እንጂ ቀለም አዎ፣ ምን እንደሆነ መገመት አያቅተን። ይገባቸዋል ሳይሆን መገመት አያቅተንም ማለት ነው። ብዙን ጊዜ ዩቱበሮች ሶሻል ሚዲያ ተጠቃሚ ወይም ደግሞ ቲክታከሮችም አንድ ሰው ሰፕራይዝ ለማድረግ አብሮት ያለ ሰው ሰፕራይዝ ለማድረግ አይመቸው ማለት ነው። ያው የሆነ እቃ ለማምጣት ምናምን ይነቃብኛል ይላል ማለት ነው። ስለዚህ ከዛን ሰው ሮቆ ነው ሰፕራይዝ ማድረግ የሚችለው ማለት ነው። ምክንያቱም ከዛን ሰው ደግሞ ሲርቅ ደግሞ የሆነ ነገር ገጭ ገጭ ፈጥሮ ነው በሚወጣው ማለት ነው። እንዳያችሁ ትላንትና ዳኒሻ በድንገት ነው አውቶማቲክ ብም ያደረጋቸው ማለት ነው እነ ሜሪ እነ ይሳቅን ማለት ነው። እኔ ግን ሜሪ ግርግር ትመቸኛለች እኮ ውጡ ጋገገገበሩ በቴስታ ልትለቁ ምንም አልቀራትም። ያው በአብርሃምና በነዳኒ የለመደችው እጇ ማለት ነው። እንግዲህ የዱባይ በር በደንብ አድርጋ ቀጠቀጣቸው። ውጡ ዳኒ ሻንጣውን ሰብስቦ ሊወጣ ነው አልቻቸው ማለት ነው። ደንግጦ አብርሃም ከመኝታ ክፍል ወጣ፣ ጽጌም ወጣች። በመጨረሻ ደግሞ ሻንጣውን ጠቅልሎ ሲሄድ እስኪ ይሄኔ እኮ ሴት ናት ና ያለችው ማለት ያለችው ይሄኔ ምናልባት ደብዳቤ ከጻፉለት እንዲ አሁን እኮ ዘመኑ የደብዳቤ ዘመን አይደለም። ምናልባት እንኳን ሴት ጠርተው ብሄድ እንኳ ዳኒሻ በሚሴጅ ነው። ምን ሆነሽ ነው? ቴክኖሎጂ እኮ ተራቀቀ እንዴ! ምነው ወደኋላ እኮ ሳብሽን እኮ። ለማንኛውም ና። ትላንትና ረብሿቸው ነው ከቤት የወጣው ማለት ነው ድንገት ነው ለጽጌም ሳይነግራት እንዳያችሁት ጽጌ በጣም ደንግጣለች የምትሄድበት ቦታ አትነግረን ነው ወይ ለምንድን ነው ከመሬት ተነስተ የምትሄደው እያለችው ነበር ማለት ነው ያው ጽጌንም ሜሪንም ትክክል ናቸው ኢትዮጵያ ቢሆን ችግር የለውም አሁን ያለነው ሰው ሀገር ነው እንዴት የምትሄድበት ቦታ አታስረዳንም ወይም አትነግረንም እያሉት ነበረ ማለት ነው። ይሳቅንም ልክ እንደዛ ማለት ነው። እሺ በቃ የምትሄድበት ቦታ አትንገረን፣ ነገር ግን የምትሄድበት ቦታ ሎኬሽኑ ላክልን እያለው ነበረ። ያው ሰው ሀገር ላይ ከመሆኑ የተነሳ ነው እና ሁላቸውንም የተጨነቁለት ማለት ነው። በመጨረሻም እንግዲህ ከቤቱ የሚወጣበት ጉዳይ የሚሄድበት ጉዳይ በጣም ጠበቅ አድርገው ሲጠይቁት አብርሃም ለእኔ ንገረኝ ለእኔ ብቻ አስረዳኝ ብሎ ይዞት ወደዛ ራቅ ብሎ ጠየቀውና እንግዲህ አስረድቶታል ማለት ነው። ስለዚህ ስለአስረዳው አብርሃምን አብርሃም ፈቀደለት፣ ይሄድ ችግር የለውም በእኔ ጣሉት ብለዋል ማለት ነው። እንግዲህ ምን ገመታችሁ? በመጨረሻ ምን ገመታችሁ? እኔ ግን ሳስበውና ሳሰላሰለው ብዙውን ጊዜ በኮመንትም ስለሚጻፍለት እሱም በቀደም ጠቆም አድርጎ ነበረ ማለት ነው ቀለበት ማድረግ እፈልጋለው በትላልቅ ሰርግ ውስጥ ትናንሽ ሰርጎችን አይጠፉም እያለ ተረትም እየተረተ ነበር ማለት ነው። እኔ ግን መቶ ለመቶ እርግጠኛ ባልሆንም ፅጌ ቀለበት ሊያደርግላት እንደሆነ ነው እኔ የተሰማኝ ማለት ነው። ብዙዎቻቸው እናንተም እንደዚህ ጠርጥራቸዋል ኮመንት ጽፋቸዋል ማለት ነው። እኔ ግን እንደዛ ነው ሰፕራይዝ የሚያደርጋት ነው የሚመስለኝ ማለት ነው። ጽጌያ ይዞሽ በብዙም አትከፊ ማለት ነው። እውነት እኔ ግን በጣም አሳዝናኛለች። በቃ እኔ ማወቅ የለብኝም ወይ ማወቅ አይጠበቅብኝም ወይ ስትለው፣ አንቺ ብቻ የግልሽ ማወቅ አይጠበቅብሽም ከእነሱ ጋር ይኸው አውቀሻል አላት ማለት ነው። እነሱን ቸዋው ብሎ ደግሞ ሲወጣ ለምንድን ነው ዳኒ ቸው የማትለኝ? ምን አደረግኩ አለች ማለት ነው ልክ እንደህፃለች ማለት ነው ይህን ይቀበል ጽጌ። የሆነ ስትቀብጥም ስታኮርፍም ያምርባታል ማለት ነው ጽጌ። ለማንኛውም ያሰብነው እንዲሆንልን ነው እኔ የምፈልገው ማለት ነው። አዎ ዳኒሻ እውነት ነው የምልህ ታሪክ ሰርተን ለጽጌ ቀለበት አጥልቀ መመለስ አለብህ ዱባይ ላይ ማለት ነው። ያው እንደለመዱት የቲክቶክ ቅምጦች ማለት ነው፣ የቲክቶክ ጡረተኞች፣ አንድ አበባ፣ አንበሳ፣ የአውሮፕላን ምልክቱ፣ የቦምቦሊኖ ምልክቱ ሲሉ የሚውሉትን ጡረተኞች፣ የቲክቶክ ለማኞች ማለት ነው። ያው ዘመቻው ይከፍታሉ ማለት ነው። ከአብርሃም ጭንቅላት ወረድ ብለው ከማዳን ቅመሞች ወረድ ብለው ወደ ማ ይሸጋገራሉ? ወደ ዳኒሻ። ለካ ዳኒሻም ወደ ድባይ ሄዶ ቀለበት ሊያደርግ የፈለገው የማዳን ቅመሞች ሰተው እርግጠኛ ነኝ፣ አሁን ዳኒ ለጽጌ ቀለበት ካደረገላት በቃ የማዳን ቅመሞች ገዝተው ነው የሰጡት ነው የሚሉት። መቼም እነሱ ወሬ አያልቅባቸውም። ወሬ ያልቅባቸው አይደለም። ያው ተዘብስፈው ይውላሉ። ጥያቄ የሚጠይቃቸው የለም። ይሄ ምንድነው ቀሚስ ስንት ነው የሚላቸው የለም። ይሄ ሞባይል ቀፎ ስንት ነው የሚላቸው ስለሚጠፋ በወሬ አፋቸው ከፍተው ስለሚውሉ ያው አጀንዳቸው በዚህ ሰሞን ይሄን ያደርጋሉ ማለት ነው። እባክ ዳኒሻ ታሪክ ስራ አለ። በቃ አዎ፣ አጀንዳ አጀንዳ ማለት ነው። አጀንዳ ፈጠር። ለማንኛውም የተመኘ ነው እንዲሆንልን ምኞቴ ነው ማለት ነው። ጽጌዬ ምንዶ ከመሳቀቅ እንዲወስዱብኛል ያለ ማን ነው የምታናግረው? ሴት ጋ ነው የምትሄደው አለች እኮ ሚስኪን ማለት ነው። ለማንኛውም ሰላማችሁ አላብዛልኝ በሌላ ቪዲዮ እስከምንገናኝ በይ